ስልኩኝ ልጅ፣ ጸቡን ለመፍታት እኮ ነው። አንደኛ ከዳንኤል ጋር ምንድን ያለሽ? ሁለተኛ ደግሞ ዳንኤልን ትናንትና ነው የምታውቂው ሀይሚ፣ ሊያውም በእኔ የመጣ ሰው ነው። ገባሻ? ትናንትና ነው የምታውቂው እንዴ። ሰው የምትከራከሪለት እንዴት? እሱ ነው ግን። እሺ ብሩክ ምንትንት ያለሽ? ቤታ ማለት የተከራከርንበትን ግን እንትና አይተሽዋል። ማለት ምን አደረገ? ምን አደረገ? ክፍተቱን እየተጠቀመ ነው ሀይሚ የፈጠርነውን ከፍለእየጠቀመ ነው። ስለ ራስሽ ሰው ካሜራ ደቅሽ ድዝ መውረት አይከብድም። ስለኒ ብዙ ነገር ሲናገር ምንም ነገር ያልኩት ነገር የለም። እና ደግሞ ይሄን ያህል ስድብ አይደለም እንትን አይደለም እየተናገርኩት ያለት አምጀስ ፌሊንግ ዘ ፋክት፣ እውነታውን ነው እየተናገርኩ ያለሁት። ገባሽ አደለ? በዚህ በስንት ጊዜ ውስጥ ቅርበታችሁ ምንድን ነው? ምን ሊኖሩን ይችላል? ሶሲ ምንድን ነው የምታወሪው? አልገባኝም። ይሄን ለመጠየቅ ነው ዛሬ እኔ አላቅም። ብቻ እንዴት ኤክስፕሌን እንደማረግልሽ ውስጥ ያለውን ግን ላይክ ምንድነው ያላችሁ ግልጽ፣ ስፔሲፊክ? ከዳንኤል ጋር ምንም ነገር የለኝም፣ እሱን ከሆነ ማወቅ ይፈልግሽ ማለት ነው። ግን እንደ ሰው ግን ዝም ብላችሁ የሆነ ሰው ላይ ብሩክ የሚሆንበት ነገር ደስ ስላላለኝ አው ለሱ ወግኛለሁ፣ ምክንያቱም ለሱ መወገን ስላለብኝ። ገባሽ? ይሁን እንደመጣላችሁ ዝም ብላችሁ ሰው ላይ አፋችሁን ለመክፈት አትሞክሩ። አንቺን ላትከፍች ትችያለሽ፣ ግን ብሩክ እየተናገረ ያለው ብሩክ ስም የማንም ምናምን እያለ ነው ሲያወራ የነበረው ገባሽ። ዳንኤልስ ምንድነው የተናገረው? እኔ ዳንኤል ስለተናገረው ነገር አይደለም፣ በሰዓቱ ላይ ላይ ስለሆናችሁበት ነገር እናንተ ደግሞ ለፈጠራችሁ ስህተት። አዎ ብዙ ነገር ተናግሯል። ሲቀጥል እለህ ውስጥ ተጋባውተው ብዙ ነገር ምን ምን ሞከራችሁ ለመፍታት ነገሮች። እኛ እኮ ይቅርታ አድርገን ላችኋል። ከህይወታችሁ ውጡ ነው ኮኒ ያኔ ኩይ ውጡ ኮኒ አልኳችሁ። ማለት በቃ አልፈልግም ማለት አታችሁ ከማና ከማን ነው ያው አሁንም ራሱ የምትረጅበት ነገር በጣም ከህይወቱ ነሳይለም። ኦኬ፣ ግን ከማና ከማን ህይወት? ወይ ጉድ፣ ወቸ ጉድ አለ የአገሬ ሰው። ሰላም ናችሁ ውድ ቤተሰቦች፣ እንዴት ናችሁ ሰላማችሁ? ዝት ይበልልኝ እንዴ! እና ሶሲ እና የነ ዳኒ የዳኒ እና የሶሲ መጫወቻ ሆና ምን ንቀር እንዴ? እንደ እውነት ቀልድ እንደሆነ ይሄው በየቀኑ በሚመጡበት ነገር እያየናቸው ናቸው ነው። እኔ እንደውም ዛሬ ገብቶኛል። እንደውም ዛሬ ቆይ በሶሲ ቻይናል ይመጣሉ። በሶሲ ቻይናል ካልመጡ ዛሬ በቃ ይሄ ነገር እንግዲህ የእውነት ይሆናል ምናምን እያልኩ ነበረ። ጨዋታው የቱ ጋር እንዳለ፣ የመሀል መሀል ሜዳ ተጫዋቹ ማን እንደሆነ ብቻ ነው እኔ ያልገባኝ። እየቀለዱብንን ያለው ያሉት እነዚህ ሰዎች፣ በእናታችሁ በጣም የምትጨነቁ ሰዎች አላችሁ። አትጨነቁ፣ አታስቡ በቃ ግን ብዙ ኦዲየንሶች ቲክቶክ ላይ ያሉ ኦዲየንሶች ድምጽ ሰጥተዋል። በቃ ለሁሉም ድምፃቸውን እያንዳንዱ ምክር ሰጥተዋል። በእውነት በጣም ተሰምቷቸው እና ያንን እንኳን ማዳመጥ አልቻልም። ይሄ ስራ ቢሆን ነው እየተቀያየሩ በእያንዳንዱ ቻይና ልመጡ ኔ ስራውን የሚሰራው ማንን? አሁን ሁሉም ሰው ሁሉም ሰው ግምት የሆነው እንግዲህ ዳኒ እና ሶሲ እኔ እየተጫወቱ ያሉ ነው ይመስለኝ። በጣም በእነዚህ ልጆች ህይወት ማንኛው አብሮ ደግሞ እንደሚጫወት አላውቅም። ደስ ማይል ነገር እስከ ዛሬ ተገልጠውበት የማይታወቁ ነገር የእነ ሀይሚን ስም ለማስጠፋት እነ ሀይሚን ከኦዲንሶቻቸው ለማራቅ እነዚህ ልጆች ጣልቃ ገብተው በዛች ፕራንክ የተነሳ ጣልቃ ገብተው ይኸው ደስማይል ደስ ማይል ነገር ለሁላችንም እያሳዩ ነው። ይቺ ሶሲ የምትባል ልጅ ምንም ምን አያምረኝ። ሁለቱም እንደውም ዳኒ ቢባል ሶሲም ቢባል እኔ ምንም ሌላ ነገር እኮ ደስ የሚል እኮ ይዘው ቢመጡ፣ አሁን ዳኔና ሶሲ ልክ ብሩኬና ሀይሚ ይዘው እንደሚመጡት አይነት ነገር ይዘው ቢመጡ ይዘው ደስ የሚል ነገር በቃ ፍቅረኛሞች አይደሉ። እንደውም እኮ አብረው ይቀርቡ ነበር ከጓደኞቻቸው ጋር ሆነው አብረው፣ እንደውም የእሷን በርስቴ ሲያከብር አንዳንድ ነገ ሲሰሩ መስራት ጀምረው ነበር። በዚች ፕራንክ የተነሳ እኮ ነው ይሄ ጉድ የመጣው፣ አብረው ወደዚህ ሰተት ብለው ወደ እነዚህ ልጆች ህይወት የገቡት። ፕራንኩንም ለመስራት እኔ ራሷ እንደውም እኔ አሁን ሳስበው፣ ይቅርታ አድርጉልኝና ራሷ ሶሲ እንደው ብሩክን አስገድዳውን እንዴ እያልኩ ነው። ምክንያቱም በዚህ ምክንያት ያው ሀይምዬ ትቆጣለች፣ ትናደዳለች። ከዛ ነገሩ መግቢያ አገኘ። እየቀጠለ እየቀጠለ ይሄዳል። እንደዛን አይነት ይሁን እኔ በጣም ጨዋታ እየመሰለኝ ነው። ይቅርታ አርጉልኝ። እኔ ጨዋታ አሁን ከዚህ በኋላ ዘና ብለው ሁላችሁ ዝም ብለን እኔ እኛ ድራማውን መከታተል ነው። እኔ ግን ገና ሶሲ ስትመጣ ነው ያስጠላኝ። ገና ሳያት ዛሬ ይሄ ጥሩ አይደለም። ተመልካች ክብር ቢኖራቸው ጥሩ ነው እኛ በጣም በእነሱ ምክንያት በጣም እኛ የመጀመሪያው አካባቢ ሁላችንም ተጎድተናል። ሁላችንም በጣም አዝነናል። የእነ ብሩክ ወንድሞች እንግዲህ ይህንን ነገር ያውቁት ይሁን እውነት እንደው ያውቁት ይሁን አያውቁት ይሁን አላውቅም፣ እየጮሁ ነው ያሉት ሚዲያ ላይ ወጥተው፣ ሶሲና ዳንኤል ከእነ ሀይሚና ከብሩክ ህይወት ውጡ እያሉ ነው ያሉት እንግዲህ ያው ስራ በጋራ ነው የሚሰራው። እንግዲህ እነሱንም ለማሳደግ ነው። ግን እኛ አሁን ደስ የማይለው የሚያሳዩን፣ አክት የሚሰራ እኮ ስራ አለ ሌላ አይዲያ ይዘው ቢመጡ ደስ የሚል አይዲያ ይዘው ቢመጡ እኛም ደስ ይለናል። ግን አሁን በዚህ ፕራንክ ውስጥ ያየ ነው ምንድን ነው ብሩክና ሀይሚ ያልነበራቸው ማንነት ነው እየተገለጠ፣ በቃ የሚለዋወጡት ቃላት ነው ኦዲንስን በጣም እንትን ያለው በቃ ኦዲየንስን በጣም ያሳዘነው እኔንም ጭምር ያሳዘነኝ በቃ ብሩኬ ለሃይሚ የሚመልሰው ቃላት፣ ሃይሚ ብሩኬን የምትመልሰው ለእሱ የምትመልስበት መንገድ እርስ በርሳቸው ብሩክና ሃይሚ እንዲተነጋግረው ማቁትን በቃ ቃላቶች። እርስ በርሳቸው ተከባብረው ያሉ ልጆች በጣም ሃይሚ ብሩክን ታከብረው የነበረች ልጅ፣ አሁን ግን ያው ሁሉ ጠፍቶ የሚለዋወጡት ቃላቶች ራሱ በጣም ለእኛ ግራ ገብቶናል። ግን እኔ አሁን ሶሲና ዳንኤል የሚባሉ ልጆች ቪዲዮቸውን ማ ነው ይሄ ሰብስክራይባቸውን እያሳደጉ ነው ያሉት። ቪዲዮቸውን ብዬ ነው የማስበው። ስትናገር የፌዝ ነው የሚመስለው፣ ተጀምራ እስከምትጨርስ ፌዝ ነው የሚመስለው። አሁን እሷ እንደው ሀይሚ፣ ማናትና ነው እንደው በዚች ቀናት ውስጥ ተዋውቃ እሷ ከዳንኤል ጋር ለመኖር የምታስበው? ዳንኤልም የምታፈቅረው ሀይሚነች ሀይሚን አታቃትም ከጥንት ጀምሮ አታቃትም። የዛን ጊዜ 15 ቀን ሙሉ ፕራንክ ሲያደርግ ስታደርግ አብራ ከብሩክ ጋር ተባብራ። እች ልጅ ጽንታ የጠበቀች ልጅ አይደለች እ ብሩክ ምንም ነገር አያደርግም ፣ ብሩክ ይህንን አያደርግም፣ እስከ መጨረሻው ድረስ ጠብቀዋለሁ ያለች ሴት። አሁን እንደው ምን ስማቸውን የሚያስጠፋ ስራ የሚያሰሯቸው ለምንድ ነው? ሌላ አይዲያ ይዘው ቢመጡ እኮ እኛ የምንመለከታቸው ነበር። እኔ እንደውም እነሱ ማየት በጣም እያስጠላ ይመጣ በእውነት። ትላንትና ያኛው ብሩክ የሰፈር መጥቶ ብሩክ ላይ ሲፎክር ወንድሞቹ ላይ ሲፎክር ቆይቶ ሄደ። ዛሬ ደግሞ እሷ መጣች። ነገ ደግሞ ሀይሚ ትመጣለች። ከነገ ወዲያ ደግሞ ብሩክ እያሉ የሚያሳዩን ነገር ትምህርት አዘል ቢሆንና በቃ ደስ የሚል ነገር የሆነ አይዲያ ተነጋግረው አራቱም ደስ የሚል ለእኛ የሚያስተምረን ይህ መመነጫጨቅ መሰዳደብ መመታታት የሌለበት ነገር ቢሆን እኮ እኛ የምናያለን። እኔ መሀል ተጫዋቹ ማን እንደሆነ አላቅም። ይሄ ነገር ማንኛውም እንደማያውቅ ወይ አራቱ ማውቅ ይጫወቱ። ግልጽ አኑልኝ፣ ትንሽ ትንሽ ግልጽ ይሆነልኝና መልሼ ደግሞ ይሄ ነገር አንደኛው አቅም እንደሚለው ውስጥ ደግሞ ገባለሁ። ምክንያቱም ያንን የምልበት መንገዶች ደግሞ አሉ። ዝም ብዬ ልብ ብዬ ስከታተል የማየው ነገር ነው። ግን አሁንም እነዚህ ሁለት ልጆችን አስገብተው እንደሚታመሱት ለምን እንደሆነ አላቅም። እግዚአብሔር ወደ ልቦናቸው ይመለሱ። ምክንያቱም የብዙዎች ለቅሶ አለ። ብዙዎች ይጽፉላቸዋል፣ የብዙዎች ያነጋግሯቸዋል። ሶሻል ሚዲያው ላይ በቲክቶክም ሆነ በማንኛውም መንገድ የሚለቀቀውን ነገር ያያሉ። ዛሬ ሀይሚዬ ናፍቃይ ነበር፣ ሀይሚን በማየቴ በጣም ደስ ብሎኛል። ግን ያየሁት ነገር ደስ አይለኝ። ሀይሚ እንዳትሄጂ ብዙ ሰዎች ብለዋታል፣ ኮሜንት ላይ ይጽፋሉ። ሌላውን ተው፣ ኮሜንት ላይ እንኳን ሀይሚ አትሄጂ፣ አታገኛቸው አታገኟቸው ሁሉም ይላል። እንግዲህ እንደ አቅሙ ግን እየተገናኙ የሚለዋወጡት ቃላት ለሁላችንም ደስ የማይል ነገር ነው። የሚለቁትም በቲክቶክ ላይ በየራሳቸው ገጽ ላይ የሚልኩት አንዳንድ ጥቅሶች ደግሞ እውነት ያስመስልብኛል አንዳንዴ፣ ምክንያቱም ብሩክም በራሱ ፔጅ ላይ እንትን ሼር የሚያደርጋቸው አንዳንድ ጥቅሶች አንዳንድ ነው የሚለቃቸው ነገሮች ቲክቶክ ላይ ሀሚም አንዳንዴ የምትለቃቸው እንደገና እነሱ መጥተው እኛ ፊት ከምር ተጨቃጭቀው ሲሄዱ ፊታቸው ላይ የምናየው እኔ በቃ ፌዝ ማየው በማን ላይ ነው? በሶሲ በሶሲና በዳኔ ላይ ነው ፌዝ አይነት ፊት ማየው። ይሄ ደግሞ እኛ በዚህ መልኩ አናውቃቸውም። እነዚህ ልጆች በእውነት እንደውም ጥሩ ጓደኝነታቸው ወደ ጥሩ ፍቅራቸው ቢመለሱ ይሻላል። እኔ በጣም የወደድኳቸውም ከሚዲያ ሁሉ ወደ እጅ የምከተላቸውም የነበረው በቃ በዚህ እድሜያቸው የሚያሳዩት መከባበር፣ ቤተሰብን እንዴት እንደሚያከብሩ፣ እርስ በርሳቸው ያለ መከባበር፣ ጓደኞቻቸውን እንዴት እንደሚረዱ፣ በቃ እነሱን ለማሳደግ እኛ አደግን ብለው ብቻ ሳይሆን ሌሎችንም ለማሳደግ የሚሄዱበት መንገድ ብሩክ ለእናቱ እና ለሴት ልጅ ያለውን ክብር ሁልጊዜ እየወጣ ሲገልጽ ስለሰማሁት በቃ አላማውን ሲናገር፣ ሀይሚ እኔ የማየው ሀይሚ ብሩክን ስታደንቀው ስለሱ ጥሩ ጥሩ ነገር ተናግራ በቃ እኔ እንደሱን አይነት ሰው በቃ በጣም እሱን ስለሰጠኝ እግዚአብሔር አመሰግናለሁ የምትል፣ ብሩክም እንደዛው ሀይሚን የሚገልጽበት መንገድ በቃ በመሀላቸው ማንም ሳይገባ መተባበስ እንደ ጥፋት እንኳን ቢኖር እርስ በርስ መጋጨት ቢኖር እዛው ከጓደኞቻቸው ጋር ሁሉን ነገር ጨርሰው ሚዲያ ላይ የሚመጡ ልጆች እነዚህ ነው፣ እኔ የማውቀው በቃ። በዚህ ምክንያት አሁንም እየተዘቀዘቁ ሳያቸው፣ እየተሰደቡ ሳያቸው እኔ ምን ያህል እንደሚሰማኝ ብዙዎቻችሁ የሚሰማችኋል። እኔም በጣም ነው ማዝ ነው። ይሄንን ነገር ወደውት ይሁን። ይሄ ነገር እንግዲህ እኛ ዝም ብለን እንከታተል። በቃ ከዚህ በላይ ምንም ማድረግ አንችልም። ምክንያቱም በጣም ተደማጭነት ያላቸው ቲክቶክ ላይ እነሱ የሚወዱ ሰዎች ብዙ አይነት ምክሮችን አስተላልፈዋል። ግን እኛ ደግሞ ስናያቸው በየእለቱ አዳዲስ ነገር ነው የሚመጣው። እንግዲህ ሶሲና ዳኒ ናቸው እዚህ ነገር ውስጥ ገብተው ያችን ፕራንክ አስታከው ፕራንኳ ድንገት ተፈጸመች። በዛ ፕራንክ መጋጨታቸውን አዩ። ሲጋጩ ይሄንን ነገር ማድረግ ጀምሩ። ሁለቱ ናቸው እያተራመሰው ያሉት የመስለኝ። አላቅም ስጀምር፣ አፊዛ ጀመረች፣ አፊዛ ጨረሰች። በቃ ሶሲ እና ሀይሚም እኮ ብትቆረቆር ተቆረቆረች፣ ብሩክ እንዳይመታ፣ እሱን እንዳይመታ፣ ወደ ፀብ እንዳይሄድ ለብሩክ ብላ ነው እንጂ አሁን ሀይሚ ለዳኒ አግዛ አይደለም ለብሩክ ነው። በቃ እንዳትነካው ስትል የታቋልቻ ነው። በቃ ብሩክ ማንኛውም ፀብ ውስጥ እንዳይገባ ጦስ ውስጥ እንዳይገባ ሰው እንዳይመታ ከሰው ጋር እንዳይጣላ ነው። እነሱ ያሰቡበት መንገድ ሌላ ነው። እውነቷን ነው። ምን አይነት ሀሳብ ነው የምታስቢ? አለቻት። ትመቸኛለች ማለት። እኔ አሁን እዚህ ለምሳሌ ቲክቶክ መንደር ውስጥ አንዳንዴ ጊዜ ሲኖረኝ አዳምጣል። ባልገባም የሚመቹኝ አሉ። አዳምጠው የሚመቹኛል። በቃ አዳምጣው ይሄ መመቸት ማለት እኮ በሀሳባቸው በአነጋገራቸው። ይህ መመቸት ወደ ፍቅር አይሄድም። ሙት መቸኛ አለ ስላለ ሀይሚዬን አገኛት እና ይህን እናስ ብሎ የሚያስመጣ ነገር የለም። በቃ ሁለቱም ነገር ነው የሚፈልጉት። ለማንኛውም እግዚአብሔር መልካሙን ነገር ቸሩን ያሰማን። አንጨናነቅ። ሰላም